ደስ ብሎ አሜን። በጌታ የአምላካችን ስም ይባላል። አሜን ቦርቅ መጣ እንደ ፓስተሪ እሺ፣ ለኢየሱስ አሜን። እንደዚህ ይላል የእግዚአብሔር ቃል በዝሙረኛው ዳዊት እራፍ 71 ቁጥር 12 ላይ በጌታ አምላክ ሆይ ከእኔ አትራቅ። አሜን። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉም፣ ጉዳቴንም የሚፈልጉ አሜን። አሜን። እኔ ግን ሁሉ ጊዜ ተስፋ አደርጋለሁ በምስጋና ሁሉ ላይ ጨምራልአሜን እኔ ግን ሁል ጊዜ ተስፋ አድርጋልአሜን በምስጋና ሁሉ ላይ እጨምራለ አሜን ትብርደ ጌታ ለየ አሜንና ወርቅበት ሳይሆን የሚጨመርለን አሜን። ምስጋና ሁል ጊዜ የሚመሰገን አሜን። በሥራው ምስሉን የሆነ አሜን። በኃይሉ ትልቅ የሆነ አሜን። በማዳኑ ደግ አያል የሆነ አሜን። እንደ ጌታ ኢየሱስ ማንም የለም የለም። ሁላችሁንም ይወዳችኋል አሜን። እርሱ ደግ ነው አሜን። ኃጢአተኞች ሳለን እኛን ምን አለን ወደደን አሜን። እንግዲህ እማ ከዚህ በኋላ ማንን ይጠላል ብለን እናስባለን? እና መጀመሪያ ከኃጢአተኞች ሳለን እርሱ ምን አሳየን? ፍቅሩን፣ ምህረቱን አሳየ። አሜን። ስሙ ይባረክ አሜን። ወደዚህ ጌታ ተመለስ አሜን። እርሱ ይሻላል አሜን። ብዙ ያስኬድ አሜን። ክብር ለኢየሱስ። በጨብጨባ ያወለለት አሌሉያ። ኢየሱስ ያድናል አሌሉያ።